ዞላን ዘላለም ሙላቱን በጣም አመሰግናለሁ። እነዚህ አጋሮች ናቸው፣ ይህም ፕሮግራም ደግፈው ለእናንተ ለአድማጮች የሚያቀርቡትና በአገልግሎቶቻቸውና በምርቶቻቸው እንድትጠቀሙ አበረታታችኋለሁ። ያደመጣችሁ የምትገኙት ብስራት ስፖርት ነው። የማክሰኞ ኅዳር 30 ቀን 2018 ረፋድ ፕሮግራም በብስራት ኤፍ ኤም 101.1 በሬዲዮ ሞገድ እንዲሁም በመላው ዓለም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል ከዚህ በቅሎቤ አካባቢ ከሚገኘው የጣቢያው ስቱዲዮ በቀጥታ እየተደመጠ ይገኛል። የትልልቅ ተጫዋቾች እና የአሰልጣኝ አለመግባባት በሪያል ማድሪድም ለውጥ ሊያስከትል ተቃርቧል። ሰሞኑን ይሄ ችግር በሊቨርፑል ውስጥ አግጥጦ አፍጥጦ ወጥቷል። መሐመድ ሳላህ ኢጎ ተነካ። ሳላህ ለራሱ የሚሰጠው ክብር አሁን በሌሎች እሱም ባላከበሩ ሰዎች መሬት ላይ የተነጠፈ መሰለው መታገስ አልቻለም። የተቀመጠበትን ወንበር የጨበጠውን ኃላፊነት አልተረዳውም። ይህን ያህል ጊዜ ሲጫወት በሊቨርፑል የነበረው ኃላፊነት ምን እንደሆነ አልተረዳውም። እንደዚህ አይነት ነገር ሲያጋጥም እንዴት ሪአክት ማድረግ እንዳለበት አላወቀበትም። ትላንት ከትላንት ወዲያ ታትመው የወጡ ጋዜጦች በአምዶቻቸው ትላንት ከትላንት ወዲያ በቴሌቪዥንና በሌሎች ተጽዕኖ ፈጣሪ በሆኑ ኦንላይን ሚዲያዎች ላይ ሲሰጡ የነበሩ በትልልቅ ሰዎች አንደበት የሚደመጡ አስተያየቶችን ብትሰሙ ሙሐመድ ሳላህ አጨራረሱን እያበላሸ እንደሆነ ትረዳላችሁ። እንዴት አይነት ውግዘት ገጥሞታል መሰላችሁ? እንዴት አይነት ውግዘት ዛሬ ምሽት በቻምፒየንስ ሊግ ኢንተር ሚላን ከሊቨርፑል ይጫወታል። ሞ ወደ ሰሜን ጣሊያን አልበረርም፣ ከቡድኑ እንዲገለል ተደርጓል። ቅጣት አይደለም ግን እንደው ጥሞና እንዲወስድ የቲም ሴሌክሽን ጉዳይ ነው ተብሏል። አሰልጣኝ አርነስሎት ትናንትና ብዙ ሲጠበቅ በነበረው ጋዜጣዊ መግለጫቸው ላይ ትናንት በእኛ ሰዓት አቆጣጠር ሶስት ሰዓት ከአርባ አምስት ላይ ከሚዲያው ጋር ተገናኝተው ነበር። አጭር ጥያቄ ትንሽ ጥቂት ጥያቄዎች ነው የተቀበሉት። ምክንያቱም ግልጽ ነው፣ የመጠያቂያ ጊዜ ካረዘማችሁ ንትርክ ነው የሚሆነው። ወሬው ሁሉ መሐመድ ሳላህ በነበረበት ሰዓት አሰልጣኙ ሌላ ጫና ውስጥ ይገባሉ እና ደግሞ ይሄ የምላስ ወለምታ ሊያጋጥም ሁሉ ይችላል። በቶሎ ጋዜጣዊ መግለጫውን መዝጋት ነው የተሻለ የሚሆነው። እሳቸው ግን በዛችን በአጭር ጊዜም ቢሆን በጥቂት ጥያቄዎችም ቢሆን የተናገሩት ደግሞ ርዕሰ ዜና ፈጥሯል። ምን አሉ? ለመጨረሻ ጊዜ ሆን እንዴ መሐመድ ሳላ የተጫወተው ለሊቨርፑል አሀብ ነው አይዲያ አሉ፣ ግብፃዊው በአንፊልድ ስለመቆየቷን እርግጠኛ መሆን አይቻልም። እሺ፣ በዚህ ሁኔታ ከወጣስ በአንፊልድ ልክ ዩርገን ክሎፕ ያጋጠማቸው አይነት ስንብት፣ እንደዛ አይነት ልዩ ሥነ ሥርዓት ያጋጥሟል? እሱን ለሚያክል ተጫዋች ለቀዮቹ ለሰራው ዋጋ ለማይወጣለት ጀብድ አፈጻጸሙ መሆን ያለበት እንደዚህ አልነበረም በልዩ ክብር በልዩ ሽኝት አንፊልድ ሁሉ ከወንበሩ ተነስቶ አጨብጭቡ ሞሳላ ኢጅፕሻን ኪንግ እያለ እየዘመረለት ሊሸኘው ይገባ ነበር ግን ደግሞ ንጉስነትን መካሪ ይፈልጋል አለለ መሪ ስለሆንክ ብቻ ንጉስ ስለሆንክ ብቻ ሁሉን ትችላለህ ማለት አይደለም፣ መካሪ ይፈልጋል። መካሪ ያሌለው ንጉስ ያለ አንድ ዓመት አይነግስ ይባላል። እንደውም በሀገራችን አክላለስ እንደ ሞሳላ እንኳ ለዓመታት ነግሷል። በእግሩ እየተናገረ አንደበቱ ሲናገር ግን የወንድ ችግር ይፈጥራል። እዛው ሜዳ ላይ በሚሰራው በዛ በአማረው በአስደናቂ ብቃቱ ቀጥሎ እንደው አጨራረሱን አራት ነጥቡን ቢያሳምር ይሻለው ነበር። አሁን ግን ቅዳሜ ይሰናበታለሁ እያለ እኮ ነው። አሁን ይህንን ማንሳት ያስፈለገኝ በሪያል ማድሪድ ቤት ውስጥ ሌላ አይነት መልክ ያለው ግን በተመሳሳይ የተጫዋቾች ፓወር አውቶሪቲ ስልጣንና ኃይል ከፍ ብሎ አሰልጣኙን ከወንበሩ ሊፈነቅለው ጫፍ ላይ መድረሱን ለመግለጽ ነው። አሎንሶ ኢዝ ኢን ትራብል። ቻቢ አሎንሶ ከባየር ሌቨርኩዘን በብዙ ተስፋ የመጣው የቀድሞ የሪያል ማድሪድ ተጫዋች ይህንን ቤት መውጫ መግቢያውን የሚያውቅ እንደ ሳንቲያጎ ቤርናቢው በአዲስ መልክ ስለተሰራ ካልሆነ በስተቀር ለቤርናቢው ጓዳዎች አዲስ አይደለም፣ ለቤርናቢው የውስጥ ፖለቲካ አዲስ አይደለም። እሱም ተጫዋች ሆኖ ክብሮችን አሸንፎ በነጩ ቤት ነጩን ማሊያ ለብሶ ነጭነት ምን ማለት እንደሆነ፣ ሎስ ብላንኮስ መባል ምን ማለት እንደሆነ ጠንቅቆ የሚያውቅ ተስፈኛ አሰልጣኝ ነበር። ሪያል ማድሪድ ግን የራሱ የጨዋታ ህግ አለው። የራሱ ባለቤቶቹ የበለጠ ለተጫዋች ያደላሉ። ለከዋክብቱ፣ ብዙ ማያ ለሚያሸጡት፣ ብዙ ማስታወቂያ ለሚያመጡት። ደጋፊውም እንደ ባለቤቶቹ ነው። ባለቤት ባለቤቶች ይቅር በሪያል ማድሪድ ባለቤት ደጋፊዎች ናቸው ባለሥልጣናቱ ልበል ያው ሪያል ማድሪድ ትልቅ ዲሞክራሲ እኮ ነው ታውቃላችሁ አይደል ባርሰሎናም ትልቅ ዲሞክራሲ ነው ፕሬዚደንቶች የሚመረጡት በጣም ዲሞክራቲክ በሆነ መንገድ ነው በደጋፊዎች ፕሬዚደንቱ ከዛ የመፍለጥ የመቁረጥ ስልጣን ያገኛል ደጋፊዎቹ አሳልፈው ሁሉን ኃላፊነት ይሰጡታል ለክለቡ ጥቅም ይበጃል የሚለውን ሁሉ ፕሬዚደንቱ ይወስዳል፣ እርምጃ ይወስዳል። ክለቡን በከበደ ባለ ዕዳ ባለ ዕዳነት ሁሉ እዛ ውስጥ ሁሉ የማስገባት መብት እኮ አለው። ያ ኃላፊነት የጎደለው አሰራር ነው ግን ይበደራሉ ሁሉ የእነዚህ ሁለት ክለቦች ፕሬዚደንት መሆን የሀገር ፕሬዚደንት ከመሆን አይተናነስም። በተለይ ሪያል ማድሪድ የዓለማችን ትልቁ ክለብ ነው። የዓለማችን ሀብታሙ ክለብ ነው። የዓለማችን እጅግ አብረቅራቂው ክለብ ነው። ከዚያ ማናጀር መባል የቡድኑ አሰልጣኝ መባል፣ ታዲያ የጋለ ወንበር ላይ መቀመጥ ማለት ነው። ትቁነጠነጣል፣ ያቃጥላል፣ ይፈጃል። ጨዋታዎችን ማሸነፍ ብቻ በቂ አይደለም። ይሄ ቤት እኮ መልክ ካላማረ ሁሉ ያባርራል። እ አላጋነንኩትም እኮ ታስታውሳላችሁ አይደል? እኛ ማናቸው የቀድሞ አሰልጣኝ ቪሴንቴ ደልቦስኬ እያሸነፉ ፔሬዝ አሰናበቷቸው። ምነው ሲባል አይ ተጠባቂ ወንበር ላይ ሲቀመጥ ብዙም አይደል ግርማ የለውም አይነት፣ እንደዚህ የሚመሳሰል አይነት አገላለጽ ነበር። እና አሎንሶን የማይመኝ ትልቅ ክለብ አለ። ባየር ሙኒኮች ተመኝተዋል፣ ሊቨርፑሎች ተመኝተዋል። ቀድሞ የተጫወተባቸው ክለቦች እነዚህ ታላላቅ ክለቦች አሎንሶን ለመቅጠር ለመሻማት ሞክረዋል እኮ፣ ግን ሪያል ማድሪድ በግርማው ጣላቸው። አሎንሶ ማድሪድ ወይም ሞት አለ እንደመጣ። ታዲያ በሳንቲያጎ ቤርናቢው የተሰጠው ኃላፊነት ካርሎ አንቸሎቲ ያጸኑትን የውስጥ ዲሲፕሊን ጠብቆ መቆየት ማስቀጠል ነበር። ጣሊያናዊ አሰልጣኝ ዝም ባለው አስተዳደራቸው ያለ ቁጣ፣ ያለ ቅጣት፣ ያለ ጩኸት እነዚህን ኢጎ የተጫናቸው ተጫዋቾችን ቀጥ አድርገው ይዘው ነበር። ማንም ከእሳቸው በላይ አይሆንም፣ እሳቸው ከተጫዋቾች በላይ ናቸው። የመልበሻ ቤቱ አለቃ ሙሉ ለሙሉ እሳቸው ናቸው። ስልጣን ከእጃቸው ሲወጣ እምብዛም አይታይም። ለዚህ ነው ከቅርብ ጊዜ ወዲህ ረጅም ጊዜ በሪያል ማድሪድ መልበሻ ቤት የቆዩ ተወዳጅ አሰልጣኝ የሆኑት ከስኬት ጋር እሳቸው የተሰናበቱ ቀን እኮ ሮናልዶ ድምፁን አሰምቷል፣ ለምን ብሎ ሌሎችም ተጫዋቾች እንኳን ትልልቆቹ ተጫዋቾች እንዲ አጉራ ዘለልነት ሊያሳዩ ይቅርና እርሳቸው ሳይጮሁ በዝምታ ትኩር ብለው ሳይሁ ራሱ ቁጣ ነው ይባላል። ዘኳይት ሊደርሽፕ የሚለውን መጽሐፍ አንብቡ። በዚህ በኩል ኢንተረስት ያላችሁ መጽሐፉ የምታገኙ ከሆነ እንዴት አድርጎ ነው ትልልቅ ተጫዋቾችን በዝምታ ማስተዳደር የሚቻለው ያንን የኳይት ሊደርሺፕ ጥበቡን የተካኑ ሰው ናቸው። የብራዚል ብሔራዊ ቡድንም ይኸው ተረባርቦ እኮ የቀጠራቸው እንዲህ ያለውን ብቃታቸውን አይቶ ነው። ውጤትም፣ የሰው አስተዳደርም በማን ማኔጅመንትም የላቀ ቦታ የሚሰጣቸው ናቸው። አንቸሎቲ፣ የአንቸሎቲ ግርማ በቤርናቢ ውስጥ በንጉሳውያኑ ክለብ ውስጥ የንጉስ ያህል በዛ ወንበር ላይ መቀመጥ ታዲያ አልጋ ወራሽነት በጣም ከባድ ነው። እዚህ ጋር አሎንሶ የመጣው ይህንን እንዲያስቀጥል ነው። አሎንሶ ደግሞ አርባ ሁለት ዓመቱ ነው። አሎንሶ በጀርመን እግር ኳስ ላይ ታሪክ ሰርቷል። አንዴም ሳይሸነፍ ምርጡን ባየር ሌቨርኩዘንን አሳይቶናል። በጨዋታ መርህ፣ በጨዋታ ሞዴል፣ በታክቲካዊ አስተሳሰብ በመሳሰሉት አሎንሶ የመጪው ዘመን ትልቁ አሰልጣኝ እንደሆነ አንድ አይደለም ዘጠኝ አስር ማስረጃ ሰጥቷል። የእግር ኳሱ ዓለም አከበረው፣ ቀጣዩ ትልቅ አሰልጣኝ ሆነ። ወደ ሪያል ማድሪድ ሲሄድ ግን ፈጣሪ ሁነህ ተባለ። እንደዛ ተብሎ ነው የተሸኘው። ምክንያቱም ይሄ ቤት አሰልጣኞችን ይበልጥ ታላላቅ እንዳደረገ፣ አንዳንድ ተጫዋቾችን ይበልጥ ታላላቅ እንዳደረገ ማንም አይክድም። ግን የዛን ያህል ወደዚህ ቤት መጥተው የጠፉ ተጫዋቾች፣ ወደዚህ ቤት መጥተው የደበዘዙ አብረቅራቂ ከዋክብት አሰልጣኞች መኖራቸውን መዘንጋት የለብንም። የሪያል ማድሪድ ፖለቲካ አሁን ከአሎንሶ ክብደትን ከመሸከም አቅም በላይ ከጫንቃው አቅም በላይ እንደሆነ እየተረዳ ነው። እና ሲመጣ ተጫዋቾች እርሱን እንዲለምዱ ሳይሆን እርሱ ተጫዋቾችን እንዲለምድ ተብሎ ነበር። ተጫዋቾች ግን አሁን የእርሱ ስልት አልጣማቸውም። አንድ ሁለት ሶስት አራት አምስት ስድስት ተጫዋቾች በዚያም በዚህም በጨዋታ ስልት በጨዋታ ማኔጅመንቱ በሚሰጣቸው የጨዋታ እድል አፍንጫቸውን ይነፉበታል። ይሄ ነገር ደግሞ የቡድን ውጤት ላይ ችግር አመጣ። ሲስተሙ አልተመቸንም የሚሉ ተጫዋቾች በረከቱ። ይሄ ኖቬምበር ወር፣ በተለይ ያለፈው የኖቬምበር ወር ለአሎንሶ ሪያል ማድሪድ የሚመች አልነበረም። እንደ በአውሮፓ ብርድ ሲጀማምር የአሎንሶ መልበሻ ቤትም ቀዘቀዘ። በኖቬምበር ስድስት ጨዋታ ተጫወተ። ሪያል ማድሪድ ሁለት አሸነፈ፣ ሶስት አቻ፣ አንድ ተሸነፈ። ከዚያ ደግሞ ቢልባውን ሄዶዛ ሳን ማሜስ ባስክ ላይ ሶስት ለዜሮ አሸነፈ ሁለት በሴልታ ቪጎ ደግሞ በሳንቲያጎ በርናቢዩ እዚያው በጓሯቸው በቤታቸው ሁለት ለዜሮ ሲረቱ የነገሩ እሳተገሞራ ፈነዳ። ባለሥልጣናትም በእርሱ ላይ ያላቸው እምነት አሁን በጥርጣሬ ተሞላ ሆነ። አሁን ው ለዚህ አሁን ላለው ችግር ብቸኛው ተጠያቂ ቻቢያ አሎንሶ ነው የሚል መደምደሚያ በክለቡ አመራሮች ዘንድ የለም። ነገር ግን ኢስ ፓርት ኦፍ ዘ ፕሮብሌም የችግሩ አካል ነው እንጂ ብቸኛው የችግሩ መንስኤ ተደርጎ አይወሰድም። የችግሩ አካል የሚሆነው ተጫዋቾች የእርሶ የጨዋታ ስልት አልተመቸንም እያሉ ስለሆነ፣ የሪያል ማድሪድ የሰሞኑ ምስል እየጠለሸ በመሆኑ ከውጤት አንጻር ይሄ ቤት ሁሌ ማሸነፍ እንደሚፈልገው ማሸነፍ ብቻ አይደለም አእምሮ ማሸነፍ እንደሚፈልገው አሳምኖ ማሸነፍ ነው የሚፈልገው ምንም አይነት ለሐሜት በር የምትከፍት ትንሽ ኢምንት ቀዳዳ ከተገኘች እነ ፔሬስ ተኝተው ያድሩ። እነሱ ተኝተው ቢያድሩ የስፔን ሚዲያ ጋዜጦቹ፣ እነ ኤል ችሪንጊቶ የመሳሰሉት ተኝተው ያድሩ። ሐዘኔታ በሌለው ርኅራሄ በማያውቀው ስፓኒሽ ይጀልጡታል። አሰልጣኝ ከባድ ቤት ነው። ከባድ ወንበር ነው ይሄ በፊት በፊት እንዲያውም ደጋፊዎች ነጭ መሐረቡ ላይ ያውለበልቡብሃል። ደስተኛ ካልሆነ ያ የተቃውሞ ምልክት፣ የሰላማዊ ተቃውሞ ምልክት። ማርካ የተባለው ማድሪድ ዘመም ጋዜጣ እንደዘገበው ከሆነ ከሴልታ ቪጎ ጨዋታ በኋላ ምሽቱን በፍሎሬንቲኖ ፔሬዝ በፕሬዚደንቱ ሰብሳቢነት ሆዜ አንሄል ሳንቼዝ የተባሉትም የክለቡ ጄኔራል ዳይሬክተርም በተገኙበት እና ሌሎችም በክለቡ አሰልጣኞችን በተመለከተ ዕጣ ፈንታን በሚወስኑ ሰዎች ረጅም ስብሰባ ተደርጎ ነበር። ለሊቱኑ ከዚያ ሽንፈት በኋላ በኤርናቢው ላይ በሴልታ ቪጎ ሁለት ለዜሮ ተሸነፉ። ሶስት ተጫዋቾች በቀይ ካርድ ወጡ። ሶስት ተጫዋቾች በዚያም በዚህም ስብሰባ ተቀመጡ። ሶስት አራት አጀንዳ ያዙ። ዘገባው እንደሚለው ከሆነ ማርካ ለሰዓታት ወደ እስከ ንጋቱ ድረስ በቆየው በዛ ስብሰባ አንደኛ፣ ወቅታዊውን የቡድኑን ውጤት መንኮታኮት በተመለከተ፣ ሁለተኛ፣ የስፔንን በሪያል ማድሪድ አገላለጽ የተበላሸ ዳኝነትን በተመለከተ፣ ሶስተኛ፣ የተጫዋቾች ተደራራቢ ጉዳትን በተመለከተ። ኤደር ሚሊታ እኮ እንደገና ሁለት ሶስት ወር አውት ወጣኩ። እንደርሱ ደግሞ ጉዳት የሚደራረበት ተጫዋች አላየንም። ያውም ደግሞ ሲጎዳ ከበድ ከበድ ያለ ለረጅም ጊዜ ከጨዋታ የሚያርቅ ጉዳት ኤሲኤል የመሳሰሉ ይህ እንኳን ኤሲኤል አይደለም ቢሆንም ሁለት ሶስት ወር ከጨዋታ ውጭ ሆናል ተብሏል። በስብስብ ውስጥ የተጫዋቾች ጉዳት መበረከቱን በተመለከተ እና የቻቪ አሎንሶን እጣ ፈንታ በተመለከተ በእነዚህ አራት አጀንዳዎች ላይ ሰፊ ውይይት ተደረገና ስብሰባው ሲጠናቀቅ በአሎንሶ ጉዳይ ላይ ውሳኔ ተላለፈ። ውሳኔው ይሰናበት የሚል አይደለም። ማርካ እንደሚለው ከሆነ ይሰናበት ሳይሆን መልእክት አስተላልፉለት ነው የተባለው። በቃ ቻቪ፣ ሲቲን ማሸነፍ አለብህ። አለቀ። ሲቲን ማሸነፍ አለብህ፣ ካላሸነፍክ ውርድ ለራስህ እንደማለት። ዘ አትሌቲክ የማርካን ዘገባ ይጋራል። የእኔ መረጃ አቀባዮች አሎንሶ ማንቸስተር ሲቲን ካላሸነፈ በኃላፊነቱ ላይ ስለመቆየቱ ማረጋገጫ አልሰጡኝም ብሏል። ዛ አትሌቲክ ማድሪድ ቤት ውስጥ አሁን የሚጠበቀው በርናቢው ላይ ነገ ምሽት በቋፍ ላይ ያለው የአሎንሶ ሪያል ማድሪድ የፔፕ ጋርዲዮላን ማንቸስተር ሲቲን ካላሸነፈ እነ ፔሬዝ ደብዳቤ ጽፎ ያዘጋጁ ሁሉ ይመስላል ለመፈረም ቀንና ቁጥር ሰጥቶ ለማውጣት። እነ ማርካ እነ ማርካ እነ አትሌቲክ እንደሚሉት ከሆነ በዚህ አገላለጽ አልገለጹትም፣ ግን ነገር ላሳምር ብዬ ነው። እንደዛ ሁሉ ነው የሚመስለው እና ስብሰባው እንደተጠናቀቀ አሎንሶ በኃላፊነት እንዲቀጥል ምን ማድረግ እንዳለበት ነግረውታል። ሲቲን እንድታሸንፍ ተብሏል። እነርሱ የፒኤስአር ያሰጋቸው ኤፍኤፍፒ ያሰጋቸው ምንጣጥ አለባቸው። ከካሳ ጋር የስንብት ደብዳቤውን ይቆርጡልህና አለቀ። ሌላ አሰልጣኝ ያመጣል። አሁን ፌቨራይት ነው የሚባለው፣ ለጊዜው ማን ነው የሁለተኛው ቡድን አሰልጣኝ? የቀድሞ የሊቨርፑል ተጫዋች የነበረው እሱ ነው። አሁን ለጊዜው ቦታ ይዛል ተብሎ የሚታሰበው እሱ ካልሆነ፣ እሱ ለጊዜው ይዝና ደግሞ ፔሬዝ አሁንም ልባቸው ዚዳን ላይ ነው ይባላል። ዚዳን ላይ አልቫሮ አርቤሎአ እሱ ነው የሪያል ማድሪድ ሪዘርቭ ቡድን አሰልጣኝ። ሶስተኛ ዲቪዥን ላይ ነው የሚወዳደረው ያለው ለጊዜው እሱ ይዝ ስዊዝና፣ ፔሬዝ ግን አሁንም ልባቸው ወደ ዚዳን ያደላል ይላሉ። ግን ፈረንሳይ አካባቢ ያሉ ሚዲያዎች ደግሞ የሚሉት ዚኔዲን ዚዳን አሁን የፈረንሳይ ብሔራዊ ቡድን ቀጣይ አሰልጣኝ የለም ሁን ከአለም ዋንጫ በኋላ ከፈረንሳይ እግር ኳስ ፌዴሬሽን ጋር ወደፊት ወደ ስምምነት የተጠጋ ድርድር ላይ ነው የሚገኘውና ኢንትረስት የለውም ፍላጎት የለውም። የ53 ዓመቱ ዚዳን የፈረንሳይ ብሔራዊ ቡድንን ማሰልጠን ነው አሁን ቀጣይ ዓላማው። በማርች 2019 ፔሬዝ በተመሳሳይ ሁኔታ ላይ በነበረበት ጊዜ ቡድኑ ፊታቸውን ወደ ዚዳን አዙረው በጁሌን ሎፔቴጊ እና ሳንቲያጎ ሶላሪ የተበላሸውን ማድሪድን እንዲያስተካክል ሀላፊነት ሰጥተውት ሶስት ጊዜ የቻምፒየንስ ሊግ አሸናፊ እንዳደረጋቸው ይታወሳልና ኤልሙንዶ ዲፖርቲቮ የሚለው ደግሞ የርግን ክሎፕንም እያስተዋሉ ነው እያሰቡ ነው ማድሪዶች ነው የርግን ክሎፕ አሁን የሬድቡል ግሎባል ዳይሬክተር ናቸው የሬድቡል የስፖርቱ ማለት ነው አለም አቀፍ እንቅስቃሴው ዳይሬክተር ናቸው እና ዛ አትሌቲክ የሚለው ኤልሙንዶ ይሄን ይበል እንጂ እኔ ግን ክሎፕ አካባቢ ያሉትን መረጃዎችን ሰብስቤያለሁ። እሳቸው ፍላጎት አሁን ባሉበት ደስተኛ ናቸው ይላል ዛ አትሌቲክ ደግሞ። ኤልሙንዶ ዲፖርቲቮ የካታሉኒያው ጋዜጣ ደግሞ በሪያል ማድሪድ እጩዎች ዝርዝር ውስጥ በቀዳሚነት ካሉት አንዱ የርገን ክሎፕ ናቸው፣ እድላቸውን ሊሞክሩ ይፈልጋሉ ማድሪዶች ይላል። እንግዲህ ረቡዕ ሪያል ማድሪድ ከማንቸስተር ሲቲ ሲጫወቱ እንደዚህ ያለውን ጉዳይ የሚወስን ጨዋታ እንደሆነም እያሰብን መመልከት አለብን። አሁን ነገሮች ምንድን ነው እንደዚህ ሊበላሹ የቻሉት? አሰልጣኙን ለምን አልተቀበሉትም? እነማንስ ናቸው እነዛ ተጫዋቾች? የተጫዋች አውቶሪቲ ሁልጊዜም በሪያል ማድሪድ እንደገነነ ነው ሁሌ ይገናል እና የመጀመሪያው የጃቢ አሎንሶ ችግር ሆኖ እንደ የጎኑ ጋት ሆኖ የታየው ተጫዋች ቪኒሲየስ ጁኒየር በክለብ ዓለም ዋንጫ ከፔጄ ጋር በነበረው ግጥሚያ ተጠባባቂ ተደረገ፣ አኮረፈ። ከዚያም ደግሞ እራሱ አሰልጣኙ ጥያቄ አለው በቪኒ ላይ ቡኑ በሚጠቃበት ጊዜ አይከላከልም በሚል በመከላከል ተሳትፎ ላይ ይበልጥ መስራት አለበት በሚል። ቪኒሲየስ ግን ይህንን እንደ በጎ አይመለከተውም ይልቅስ በሚወስዳቸው አሎንሶ በሚወስዳቸው ያሰላለፍ ውሳኔዎች ላይ ሪያል ማድሪድን በኪሊያን ኤምባፔ ዙሪያ ለመገንባት እቅድ አለው በሚል እኔን ያገለለ ነው የሚል ሀሳብ አለሁ። ከአሎንሶ ጋር መስማማት አልችልም የሚል አቋም አለሁ። ክላሲኮ መጣና ደግሞ የበለጠ ተመናጭቆ ሲወጣ ነው፣ ተቀይሮ ሲወጣ አደባባይ በዓለም አደባባይ ላይ በቀጥታ እየታየ ከዛ ጨዋታ በኋላ ሁሉም ሲወቅ ሰው ወጥቶ ይቅርታ ጠየቀ። ይቅርታ ከጠየቃቸው አካላት ግን ስም ዝርዝር ውስጥ አሰልጣኙ አሎንሶ የለም። ማን ላይ ነው የተመናጨቀው? አሰልጣኙ ላይ ማንነው ይቅርታ የጠየቀው? ደጋፊውን፣ ክለቡን ምናምን የክለቡን ማህበረሰብ በአሎንሶና በቪኒሲየስ መካከል ያለው ልዩነት እያደር እየሰፋ ለመምጣቱ ከዛ በላይ ማስረጃ ማግኘት አይቻልም። ልጁ ራሱን የሚመለከትበት ቦታ አሁን በጣም በጣም ሌላ ቦታ። እንደዚህ ያሉት ተጫዋቾች ደግሞ እግር ኳስ የቡድን ስፖርት መሆኑን ይረሱታል፣ ስለ ራሳቸው ብቻ ያስባሉ። ልክ አሁን መሐመድ ሳላህ ላይ ሰሞኑን የቀድሞ ተጫዋቾች እንዳሉት ማለት ነው። ማይክል ኦዌን ነው በትዊተሩ ኤክስ ገጹ ላይ የጻፈው የቡድን ስፖርት መሆኑን አትርሳ። ወይም ደግሞ ራሱ ቨርጅል ቫንዳይክ እንዳለው ስለ ሞሳላ ሲጠየቅ ነው ማንም ሰው ማን የትኛውም ተጫዋች አንሊሚትድ ክሬዲት ያለው የለማል። በወቅታዊ ፐርፎርማንስ፣ በአሰልጣኙ ፍላጎት ነው ሁሉ ነገር የሚወሰነው። አሰልጣኙ ነው አውቶሪቲ ያለው ከፍተኛው ባለስልጣን፣ በቴክኒኩ ረገድ እርሱ ነው አሰላለፍ የሚያወጣው ልቀይር ላስገባ የሚለው ታክቲካል ሀሳቦች የሚነድፈው፣ ከዛ በኋላ ኃላፊነቱን ይወስዳል የተሰጠውን ኃላፊነት ራሱ በራሱ ኃላፊነት መወጣት ያለበት የቡድን ስራ ከሆነ ደግሞ በአንድ ጊዜ 11 ተጫዋች ነው የሚሰለፈው፣ 12 ተጫዋች ሊሰለፍ አይችልም። የግድ ተጣዋቂ መሆን የሚችሉ ተጫዋቾች ሊኖሩ ይገባል። እንዲህ ባለ ክለብ ውስጥ ስብስቡ በከዋክብት የተሞላ ስለሆነ ሮድሪጎ አንዱ፣ ኩርፊያው ይሄ ነው። አሎንሶ ከጅምሩ አልወደደኝም ነው፣ በቂ ድል አልሰጠኝም ነው አሁን ደግሞ ጁድ ቤሊንግሃም እና ፌዴሪኮ ቫልቬርዴ መቀላቀላቸውን ደግሞ ጋዜጦቹ እነዚህ አሁን ያልኳቸው ጋዜጦች ደግሞ እየዘገቡ ነው። በቪኒ ቢበቃው ጥሩ ነበረ ተደራረቡበት ደግሞ። እግር ኳስ ተጫዋች ውድ አድማጮች፣ አንድ እግር ኳስ ተጫዋች በስብስብ ውስጥ ጓደኝነቱ ከተጫዋቾቹ እንጂ ከአሰልጣኙ ጋር አይደለም። እሱ የተበላሸ አስተሳሰብ ስለ አሰልጣኙ አለው ማለት ሌላውንም የማበላሸት እድል አለው። እንደ ባድ አፕል ይታያል። እንደዚህ በኢጎ የተሞላ መታበይ ባህሪው በሆነ ስብስብ ውስጥ እንደ ቪኒሲየስ ያሉት ተጫዋቾች ችሎታ ሳይጎላቸው እንደዚህ ባለው አሰልጣኙን በማክበር በኩል ስም የሌላቸው ተጫዋቾች ችግር ይፈጥራሉ፣ ሌሎችንም ያሰልፋሉ። ቀስ በቀስ ያ ነገር እየተዳረሰ ይመጣል። ኤንደሪክ ቢያኮርፍ ይገርማቸዋል። እንዲ አባቱ እንኳን መግለጫ ሰጥቷል ሰሞኑ። ኤንደሪክ ወደ ሪያል ማድሪድ የመጣው የዓለማችን ትልቁን ክለብ ለመቀላቀል በነ ሮድሪጎ በነ ቪኒሴስ ጁኒየር እንደታየ ሁሉ ወጣት ብራዚላውያንን ወደ ልዕለ ከዋክብትነት ደረጃ ከፍ ለማድረግ የሚችል ከባቢ ስላለ ነው ብሎ አምኖ ነበር። ግን አሁን ኤንደሪክን ቋሚ ማድረግ ማንን ተጠያቂ ልታደርግ ተስፈኛ ተጫዋች ነው፣ ልክ ነው። ግን ደግሞ የቡድን ስራ አስራ አንድ ተጫዋቾችን ብቻ፣ አስር አውትፊልድ ተጫዋቾችን የሚያሰልፍ ስፖርት ላይ ነው። ስለዚህ ቪኒሲየስ ጁኒየር በዚህ ኩርፊያው ኮንትራቱ እንደማያራዝም አሳውቋል። ለበላይ የማድሪድ ምንጮች እንደሚሉት ከሆነ ደግሞ ለፍሎሬንቲኖ ፔሬዝ በጣም ቅርብ የሆነ በተጫዋቾች ጉዳይ ቀጥታ እሱ እሳቸውን ማብራት የሚችል አይነት ተጫዋች ነው ቪኒ ጁኒየር። ሊያሰልጣኝ መቀየር ምክንያት ሆኖ ሊቀርብ ይችላል እንጂ መቼም ያንን ባሎንዶር ካጣ በኋላ ቪኒ ያንን ብቃቱን መልሶ ማሳየት አልቻለም። እና ሪያል ማድሪድ እና ዣቪ አሎንሶ የተስማሙ አይመስሉም። በዚህ ረገድ የአሎንሶ ሜተድ አልተስማማንም የሚሉ ተጫዋቾች አኩርፈዋል። አሎንሶ ተጠዋዋቂ ያደረገን የሚሉ ተጫዋቾች አኩርፈዋል። አሎንሶ ቀይሮ አስወጣን የሚሉ ተጫዋቾችም አኩርፈዋል። ቁጥራቸው ብዙ ነው። እነ ኤልሙንዶ ዲፖርቲቮ ወደ ሰባት ተጫዋቾችን የጠቀሱ አንዳንዶቹ ኪሊያን ኤምባፔን ያስገባሉ፣ ግን አልመሰለኝም። ብዙ ቦታ እሱ ሲጠቀስ አለ። ኤምባፔ እንዲያውም ዘንድሮ ደስተኛ መሆኑን የምታውቁት የሪያል ማድሪድን አብዛኛውን የጎል ሸክም የተሸከመው እሱ ነው። ሪከርዱ ሊያሻሽል ይችላል ተብሎ ነው የሚታሰበው። እና የ44 ዓመቱ አሰልጣኝ አሎንሶ እንዲህ አይነቱ ችግር ሲበዛ ተጫዋቾችን አንድ በአንድ አነጋግሯል። ለምሳሌ ኦሎምፒያኮስ ላይ ዛግሪክ አቴንስ ለቻምፒየንስ ሊግ ሲሄዱ አንድ በአንድ አነጋግሮ ነበር። አንድ በአንድ ስል በተናጠል ማለት ነው። ከዛም ደግሞ በግሩፕ እና ያ ውይይት ውጤት ያመጣ ይመስላል። አራት ለሶስት አሸነፉ፣ ውጥረቱ የረገበ መሰለ። ግን ብዙ አልቆየም፣ ተመልሶ ወደዛው የሴልታ ቪጎ ሽንፈት ደግሞ ሽንቁሩን አሰፋው እና የአሎንሶን እጣ ፈንታ አሁን በቋፍ አደረገው። የአሎንሶ ወንበር እጅግ እየተነቃነቀ ነው የሚገኘው። ነገ ምሽት አምስት ሰዓት ላይ የሚጀምረው ጨዋታ በሳንቲያጎ በርናቢው የግድ በሪያል ማድሪድ አሸናፊነት መጠናቀቅ አለበት። አሎንሶ እህል ውሃው እንዲረዝም ከተፈለገ በዚህ ስቴዲየም አለበለዚያ ግን የቀድሞ አሰልጣኙ ፔፕ ጋርዲዮላ መቋጫውን ያበጅለታል ማለት ነው። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ አቢሲኒያ